ምን ትሆናለች ብለ ፈርተ፣ ባለፈውም ነገር ያለ ከወንድ ጋር ተቀምጣ ይቻታል፣ እና ያያህት እንደሆንስ? ቆይ ምንድነው አባዬ፣ ነገሩን ቀለል ለማድረግ የሞከርከው እማየውን ነገር ቢፈጠርስ? ቆይ ዴዲ ታፈቅራት አለ ማ? እኔ አረ በጭራሽ አባዬ፣ እንዴ አንዱ ወንድም ልጨነቅልህ እንጂ አባዬ፣ ናናት ያዳነችን። ይኸው ለዚህ ነው ከመሻቱ ጭምለው እኔ የምናገረውንማ ማለት ነው። በጣም ትልቅ ችግር ተፈጥሯል ማለት ነው። እንግዲህ ካሊብ በጣም ተናዷል። ካሊብ ደግሞ የተናደደበት ምክንያት በትሁት ነው ማለት ነው። እንግዲህ ትሁትን ትሁት ማለትም እንግዲህ ያው ያፈቅራታል፣ እየወዳታል ሁላችንም እንደምናውቀው ነገር ግን እሷ ደግሞ ልክ እንደማትወደው አይነት አድርጋ እየተወነች ትገኛለች። በተለይ በእናም እንግዲህ ካሊብ ግን እንዳፈቀረ አባባ አውቀውበታል ማለት ነው። እንዴ ምን ነው ልጅ የታፈቅራታለህ እንዴ ሲሉም ጠይቀውታል። እሱም ካፈርኳ መልሰይ በሚል እንግዲህ አይ እኔ አላፈቅራትም ብለዋል። ነገር ግን እውነቱ ሲገለጥ ካሌብ ትሁትን ያፈቅራታል ማለት ነው። ስለዚህ አሁን ላይ የፍቅር ጥያቄ ሊያቀርብላት እየተንደረደረ ይገኛል ማለት ነው። ቆይ በምን መልክ እንዴት አድርጌ ልጠይቃት፣ ምን አድርጌ ልጠይቃት እያለ ነው ማለት ነው ያለው አሁን ላይ። እና ትሁት እሺ ትለዋለች ወይስ እሺ አትለው? ምን ልትለው ትችላለች? እንግዲህ በልቧ ታፈቅረዋለች፣ ግን አንዳንዴ ስንግደረደር እኛ ሴቶች የኛ የሆነ ሰውም ከእጃችን ላይ ያመልጠናል። እና ትሁት አሁን ላይ እሺ ትለዋለች ወይስ እምቢ ትለዋለች? እና ደግሞ ከዚህ ቤት ሰዎች እንደተዘጋጀች ቻይ ተናለና ሻንጣዋን ይዛ ልትወጣ ስትል የሚደርስላት ሰው አለ? ልክ እንደ ዳኒ ለምሳሌ፣ ዳኒ ሊወጣ ሲል አባባ ምን ብለውታል ላይ አትሄድም ቆይ ና ተመለስ ብለውታል። በእርግጥ የዳኒ አካሄድና የእሷ ይለያያል። ለማንኛውም ሰላም ሰላም ውዶች ይ እንዴት ናችሁ? ሰላማችሁ ብዛ በያላችሁበት ሰላም ሳልላችሁ ብዙ ሄድኩ ይመስለኝ እና ይህንን ቪዲዮ ስትጀምሩ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዛሬ ይዤላችሁ የመታወት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። በዚህ ክፍል ብዙ ነገሮችን የምናይ ይሆናል። ቀጣዩን ክፍል ይዤላችሁ መጥቼ አለሁኝ አብራችሁኝ እስከ ፍጻሜው እንድትቆዩ በትት እናጋብዛለሁ። እና እንግዲህ ካሊብ ትሁትን ይጠይቃታል ማለት ነው። እንዳፈቀራት እንደወደዳት ይነግራታል። ትሁቴ ግን ምን ትመልስለታለች? ምን ልትለው ትችላለች ስንል እውነት ለመናገር እኮ እሷም ትወደዋለች፣ ታፈቅረዋለች አይደል እንዴ። ስለዚህ የምንወደው ሰው ሲጠይቀን እሺ ልንል ነው የሚገባው። በተቃራኒው ግን ትሁት ስትግደረድር ነው የምንሰማት ማለት ነው። እና እንግዲህ ለምንድን ነው የተደረደረችው ከተባለ ደግሞ ያው ለእኔ አይገባኝም በሚል ህሳቤ ነው። ነገር ግን ቃሊብ ደግሞ የልቤ ንግስት፣ የኔ ልዕልት ሌላት በዝግጅት ላይ ይገኛል። እንግዲህ ትሁት አሁን ላይ ሻንጣዋን ይዛ ልትወጣ እንዳለች ተመልክተናል። ኦልሬዲ ትወጣለች። በጣም የሚያሳዝነው ነገር ግን ያኔ ዳኒ ከዚህ ቤት ሲወጣ አባዬ፣ ይቅር በለኝ አጥፍቻለሁ፣ በጣም አጥፍቻለሁ ብሎ ብቻ ብዙ ነገር ብሎ አባባም ይቅርታ አድርገውለት፣ ከዛ ግን ሊወጣ ሲል ያስቀሩት በምንድን ነው? ይቅርታውንም ተቀብለው ነው። ጥፋት አጥፍቷል፣ ለጥፋቱ ደግሞ ይቅርታ ጠይቋል። አሁን ላይ ትሁት ጋር ግን የምንመለከተው ነገር ያና አይደለም። ምክንያቱም ትሁት ላይ የምንመለከተው ትሁት እንግዲህ ማለት ምንም ያጠፋችው ነገር የላትም። ለእነሱ ሴፍቲ ብላ ነው። ይሄ ሰውዬ ማለትም አሁን ላይ ወደ ትሁት ህይወት የመጣው የትናንትና የትዳር አጋር ካልሆንሽ ቤተሰቦቿ ናቸው ያጩላት። በነገራችን ላይ ና የእኔ የትዳር አጋር ካልሆንሽ ከእኔ ሌላ በፍፁም አታገቢም፣ ሲል ህይወትሽን ሲኦል ነው የማደርጋት፣ ሌላ ሰው ብትመለከትሽ ብሎ ከገጠር እስከ ከተማ እያሰሰ ፎቶዋን ይዞ እያፈላለገ ያለችበት ቤት ድረስ የመጣው ሰውዬ አሁን ላይ የእና አባባን አባባንም ሆነ ካሌብንም ሆነ ኤደንንም ሆነ ዳኔንም ሆነ እንዲህ ጎዳቸው አትፈልግም። ትሁት አይደለም እነሱን ቴናን እንኳን ምክንያቱም እሷ ሁሉንም እዛ ጋር ትወዳቸዋለች። ቴና ይሄን ያክል እያጠፋች እንኳን ትሁቴ ግን እንደ ስሟ ትሁት ስለሆነች ትወዳታለች። እና አሁን ላይ ማንም እንዳይጎዳ ምንም እንዳይሆኑ በነገራችን ላይ ትሁት በጣም ትለያለች። በጣም ማለት ነው። በእውነት በጣም እንግዲህ ቲና ሲኦል ናት። ቲና ጭራቅ ናት። ቲና ከሰው ተራ የወጣች በቃ ምን፣ እስቲ እናንተ ቤተሰቦች ለቲና ስም አውጡላት፣ ስወዳችሁ ኮሜንት ላይ ለቲና ይሄ ስም ይመጥናታል ብላችሁ አውጡላት። በነገራችን ላይ ቲና የሚለው ስም አይገልጻትም እንዴ፣ እባብ ብትባል፣ የሆነ ነገር ብትባል ያስኬዳል ብዬ አስባለሁ። እንደው ቤተሰቦቼ፣ እናንተ የተሰማችሁም በሉ። እውነት ለመናገር ግን ጭራቅ ናት እና እንግዲህ ጭራቋን ቲናን እንኳን ተወዳታለች። ለምን ትሁት እንደ ስሟ ስለሆነች፣ ባይዘወይ እኛ እንኳን በየቀን ምናተቻ ሳንሆን ይህ ሰውዬ እንኳን ከገጠር ድረስ መጥቶ ማለት ነው። አሁን የትሁትን በጣም የሚገርመው እኮ ሕይወቷን ሊያቻል የመጣው ሰውዬ እንኳን፣ አዎ ትሁት እንደ ስሟ ትሁት ናት ታምንሻለች ብሏታል። ይህንንም ያለው እንግዲህ መንበላለች፣ ቲና ሄዳ አስመስላለች ትሁቴ ምን ትሰራለሽ እዚህ ምናምን ብላ ማለት ነው። ከዛ አንቺ ባትመጭልኝ ትሙት ደግሞ እንደ አይነት ትወልፎ ምን ብላለች? ወይኔ አንቺ ባትመጭልኝ እኮ ጉድኝ ነበረ ምናምን ስትላት፣ እንደ ሁለት እንዳትቆጥሪው ግን ያው አድኜሻለሁ አይደለ ትላለች። ሲጀመር ምንም አላዳነቻት ምንም አላረገችላት። ኦልሬዲ እኮ ሰውየው ሄደዋል። ነገር ግን ሰውየው እናቴና ተነጋግረው ስለነበረ ማለትም እንድታምንሽ አድርጊ ያለዛ፣ እኔ ያፍኝ ወስዳት እኔ ሳግታት እኔ ቤቴ ሳስገባት ያኔ ካሌብና አባባ አንችን እንዳይጠረጥሩሽ ዳኒም አንችን እንዳይጠረጥርሽ አስመሲ ብሏቲ ተነጋግረው ተስማምተው ነው፣ እያስመሰለች ያለችው ማለት ነው። እዚህ ጋር ቴና እያስመሰለች፣ ትሁት ግን ምንም ባልገባት፣ ምንም ባልተረዳችው መልኩ ምን ብላለች? አንቺ ባትደርሽልኝ ኖሮ ብላለች። ይሄንን ያደረገችው ለሲስተሙ እንደሆነ በፍጹም ነው ያልገባት። እኔ የምለው ይሄ ሳይግባት መቼም ትሁት አብግን አልገለን ነው ይሄ ሳይግባት ችግር የለውም። እኔ ምለው በቀን ላይ እንኳን ቀን ላይ ማለት ነው ካርድ ልትገዛ ስትሄድ እንኳን አይተዋለች መቶባት አለኝ። እንዴት ነው በጨለማ ደፍራ የወጣችው? ነው በጣም የሚገርመው ነገር፣ በጨለማ ወጣች ጭራሹን ማለት ነው። እንዴ፣ እንዴት ነው ይህንን እያደረገችው? አሁን ላይ ሰውየው እንግዲህ ሁለቱ የአሰማይ ስበር ሰውዬ ደግሞ ከቲና ጋር በጣም ሰጥ አገባ ውስጥ ገብተው ነበረ። ማለትም አንድ ሚሊዮን ብሬን አምጪ፣ እሷ ደግሞ አንድ ሚሊዮን ብር አላውቅም፣ አንድ ሚሊዮን ቦታ እቆራርጣለው ያለበት ጠብቀኝ ብላለች። ያለበት ጠብቀኝ ያለችው እሷ ሄዳ ቦክስ ልትገጥመው ሳይሆን የቲና የከንፈር ወዳጅ ከገጠር የመጣው አሁን ቲናን የትሁት ማለት ነው። የትሁት ለቲና ቃል ገብቶላታል ባለ አንድ ሚሊዮንም ብር ሰውዬ ከአንድ ሚሊዮን ቦታ እቆራርጥልሻለሁ ብሎ ማለት ነው። ለተቀማጭ ለተቀማጭ ሰማይ ቅርቡ ነው አሉ። እኔ እኮ ድፍረት ሰው ሁላ ለተቀማጭ ሰማይ ቅርቡ ነው አለ። አስቡት እንግዲህ ቁጭ ብላችሁ አንጋጣችሁ ስታዩት ሰማዩ ቅርብ ይመስላል፣ ግን ተአምር ቢፈጥር አደርሱበትም እና ይሄ ሰውዬ ደግሞ ቀልድ መስሎት ማለት ነው፣ ችግር የለም እኔ ከአንድ ሚሊዮን ቦታ አቆራረጥ ልሻለሁ ይላታል። ይቺ ነፈስ ደግሞ ሄዳ ይዩለ ሁለተኛ በስልክ የመደወልን ታቆማለ፣ ያለዚያ ከአንድ ሚሊዮን ቦታ ነው መቆራረጥ፣ ትላለች ቲና። ማለት ነው ወይዘው ላስቃችሁ ብዬ ነው። ወደ ቁም ነገሩ ስንመለስ ቲና በጣም የምታሳዝን ሴት ናት። ማለትም በቃ በጣም የምትደብር ማለት ነው። በጣም ለመፍረድ አይደለም ግን ባሏ ምና ከባሏ ምና አጥታ ነው፣ ግልጽ ታድርግልን ወይ ያልጣችው ነገር ካለ የጎደለ ነገር ካለ ማሟላት የማይችለው ነገር ካለ ወይ አይ ካሊ ብኮ ብላ እንደዚህ ዲፋይንት አርግልን ማለት ነው። ዲፋይንት አርገው ግልጽ ታርገው። እንግዲህ ሱሪ የለበሰው ሁላ ወንድ አይደለም ይላሉ አንዳንድ ሴቶች። በርግጥ ባያስማማኝም እኔ ወንድ ወንድ ነው በቃ አለቀ። ሌላ ነገር ምንድን ነው መቀባጠር እና እኔ አያስማማኝም ግን ሰዎቹ እንደዛ ይላሉ እና፣ ማለት ነው ይሄ ልክ ያልሆነ እሳቤ ነው። ላይነኝ ማለት ነው እና እንግዲህ፣ ወይ ደግሞ የጎደላት ነገር ካለ በግልጽ አሳዳጊ ሌላ ጋር ማለቅ ይሄ በጣም ኃጢአት ነው፣ ጸያፍ ነው፣ ነውር ነው። ነውር በእውነቱ በጣም ነውር ነው። ግን እኔ በጣም የገረመኝ ነገር ማለት ነው እንዴ በእርግጥ በእውንታም አይሆን ነገር ነው፣ ግን እንደው እንደ ድራማው ደግሞ የሚያስተምረውን ነው። አሁን እዚህ ጋር ድራማውን አየነ ከዚያ ሌላ አይተን ምናምን ማለፍ ሳይሆን ከሚያስተምረን ትምህርት የለም ነው። ከትሁት ልማር ብትሉ ከትሁት ታሪክ፣ ከትሁት ገጸ ባህሪ ኦፍኮርስ ብዙ ነገር ትማራላችሁ። በፈተና ውስጥ ሆኖ እንዴት መውጣት እንደሚቻል፣ አባባን ያስወጣችበት ሲስተም አሁን በጣም ታክቲክ ነው። በጣም ማለት ነው ደስ የሚልና አስተማሪ ነው። እንደገና ደግሞ ፍቅር በጣም እኔ በእውነት በእውነት በጣም አፕሬሼት ያደረግኳትን ቦታ ልንገራችሁ። አንዳንዴ እኛ ስናፈቅር ልፍስፍስፍስ ነው የምንለው ታፈቅረዋለች ኦፍኮርስ፣ ታፈቅረዋለች። ካሌብን ግን ቆፍጠን ብላ ትታ ወደ ገጠር ወደ ቤተሰቦቿ ልትሄድ ነበረ አባባ ባያስቀሯት፣ እንደገና ደግሞ ካሌብን ባይለምናት ኑሮ ለምነዋት ነው እንጂ በቃ ፍቅር ያለው እና ቤተሰቦች የራሳቸው ጉዳይ አላለች። ስለዚህ በምንም አይነት ነገር ውስጥ ሁኔታ ብንሆን ፍቅር ሌላ ጉዳይ ነው። ኦኬ፣ ግን አሁን አንዳንድ ሰው አለ፣ ፍቅር ሌላ ማግበቱ እንኳን ሳፈቅረው እኖራለሁ ምናምን እንደዛ አይነቱ ነገር አያስማማኝም። እና አሁን ከትሁት ብዙ የምንማራቸው ነገሮች አሉ። እነሱም ምን ብናፈቅር ግን በቃ ቆፍጠን ማለት ማለት ነው። ሴቶች ቆፍጠን በለው፣ ፍቅር ያዘን ብለን እና እንደዛ መሆን አግባብ አይደለም። ይህን ተምረናል። አሁን ከቴና እስቲ እንደው ምን ተማራችሁ ብንባል፣ ክፋት፣ ተንኮል ሰውን ማሳገድ፣ ሰውን እንዴት አድርጌ ልጉዳ እንደ የዚህን ቤተሰብ እንዴት አድርጌ ልበት ነው፣ የዚህን ቤተሰብ እንዴት አድርጌ ላባላው፣ የዚህን ቤተሰብ እንዴት አድርጌ ላናክሰው። ጭራሽ አሁን ካሊብ ላይ አይደለም ዳኒን እንኳን እንዴት እንትጫወተችበት። ዳኒን ምን አደረገችው? ልክ እንደ በፊቱ እንደምትወደው እንደምታፈቅረው ሪያክት አድርጋ ዳኒን ከጠራችው በኋላ ዳንዬ፣ እኔ ማንም የሚረዳኝ የለም፣ ፍቅርን የማውቀው በአንተ ነው እና ፍቅርን የማቀው፣ በነገራችን ላይ ፍቅርን የምታውቀው በሱ አይደለም። ከእሱ በፊት ሌላ ላይፍ አላት። ቅውጥ ያለ ላይፍ፣ ጸያፍ ላይፍ። በነገራችን ላይ ለዛ ነው ሰው ማንን ይመስላል ኑሮውን። ሰው ማንን ይመስላል ውሎውን። ስለዚህ ቴና አሁን ላይ እንደዚህ አውሬ የሆነችው አስተዳደጓ እንደዛ ስለሆነ ነው። የአውሬ ስብዕና ያለበት አስተዳደግ ስላደገች ነው፣ ሌላ አይደለም። እና አሁን ላይ ታዲያ ቲና በእንዲ የሌላ ትንካየት ታመጣዋለች። የምሰው እኮ የኖረውን ነው ሲኖር የሚኖረው ማለት ነው። ማለት ትናንት ያየው ነው ዛሬ የሚያደርገው። ሰዎችን ሲያሰቃዩ እያየች አደገች፣ እሷም ሰውን ማሰቃየት ሆነ ኖረዋ ማለት ነው። አሁን ትሁትን እንደው አሁን ትሁት እናንተ አሁን በትሁት ይጨከናል። ቢጨከም ቢጨከን ትሁት እኮ ለሁሉ ፈጥና የምትደርስ ናት። የእውነት ለመናገር ለሁሉ እብን ለእሷ እንኳን ስታማክራት ነበር እኮ መጥታ እኮ ታማክራት ነበር ትሁት ቲና ራሷ ለትሁት። አሁን ላይ ግን ይሄ ሰው እየመቶ እኔ የምፈልገው ትሁትን ነው ሌላ ነገር አልፈልግም ሲላት፣ እሽ ብላ አሳልፍ አልሰጠው ፈረመች ማለት ነው። በጣም ነው የሚያሳዝነው። ለገንዘብ ብላ ሸጠቻት። እና ከቲና ባህሪ እኔ ምንም ነው መማርበት ነገር የለም። ብልግና ፍቅር የላትም። ፍቅር ሲጀምር እኮ አታቅም። በነገራችን ላይ ከክፍል አንድ ጀምረን ካየ ነው እኮ ዳኒን እኮ ፍቅራው እኮ አይደለም ያስገባቸው። ዳኒን ተስማሙ እናንተ ሳሰባችሁ ምንድን ነው? ከትሁት ምን ተማራችሁ? ከቴናስ ምን ተማራችሁ? እኔ ከትሁት ብዙ ተምሬያለሁ። ሰላማችሁ ይብዛልኝ። ባይ ባይ